እንግዲህ በምታዩት መልኩ እንደዚህ ጋግረዋለሁኝ ማለት ነው። በነገራችን ላይ ሰላም አለይኩም ወራህመቱላ በረካቱ ዱና የተከበራቸው ቻናል ቤተሰቦች እንዴት ከረማችኋል? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላ። አሁን ያያችሁትን እንጀራ ማዘጋጀት ትፈልጋላችሁ? በጣም ቀላል ነው። እንዴት አድርጋችሁ እንደምታዘጋጁ ብቻ አሳያችኋለሁኝ። እኔ እንዳያሳየኋቸው አድርጋችሁ ብቻ መስራት ነው። የፊርኖ ዱቄትን እንጀራ በዚህ መልኩ ምርጥ አድርጎ ማዘጋጀት ይቻላል። ከዛ በፊት ግን ለኮሜንተሮች አንደኛ እንጀራ የሴት ስራ ነው ማለት አይቻልም፣ የሴት ስራ ስላል አይደለ። ሁለተኛ ደግሞ ሊጥ ማን ያቦካል ምናምን እንዳትሉ። ለምን ሊጥ ተቦክቶ ተጋግሮ ነው አንተ እንጀራ ሆኖ የምትበላው ማለት ነው። ስለዚህ ወንድነት በዚህ የሚመስላቸው ሰዎች ትንሽ ትሳሳቱ ስለምትችሉ እንደዚህ አይነት ኮሜንት እንዳትጽፉ አደራ አላችኋለሁ። ሌላው ነገር ደግሞ ወንድ ልጅ ከማጀት አይገባም፣ ወንድ ልጅ እንጀራ አይጋግርም፣ ወንድ ልጅ ሊጥ አይቦካም የሚለው ባህሪ የአባቶቻችን ባህሪ ነው። ብዙ ጥሩ የምንወርስላቸው ባህሪ አላቸው። ነገር ግን ይሄን አንወርስላቸውም። ምክንያቱም ከደጋግ ሰዎች ጋራ ከደጋግ ሰዎች ባህሪ ጋር ስለሚጋጭ ማለት ነው። ለምሳሌ ረሱላችን ሰለላሁ ዐለይሂ ወሰለም ራሳቸውን ዝቅ አድርገው ቤት ጠርገው ሚስቶቻቸውን አግዘው ስላሳዩን እኛ ደግሞ የእሳቸውን ባህሪ ነው ልንይዝ የሚገባው ማለት ነው። ነገር ግን እንደ ሴቶቹ ይወሰዳል። ለምሳሌ ሚስትህ ይሄ ድሮ አመለካከት ላይ ያለች እናቶቻችን አመለካከት ላይ ያለ ከሆነች በጣም አይደለም ቢት ማብቃት ማለት ነው። መጥፈህ ራሱ እንዳትገባ ማለት ነው። ነገር ግን የገባት ከሆነች ነቃ ያለ ከሆነ በቃ እንደ ዘመኑ ሰው ከሆነ እንደ እሷን መሆን ያለብህ ማለት ነው። ምክንያቱም ሰውን መያዝ ያለብህ እንዲያመሉ ስለሆነ ማለት ነው። በቃ ወር ያላብዛባችሁ ወንዶችም ሴቶችም። ይሄን ማሳያችሁን መንገድ ተጠቅማችሁ አሪፍ እንጀራ መጋገር ትችላላችሁ። እንሄድ፣ እሺ። በመጀመሪያ እቺን ከሚራ ነው ያደረኩት። በጣም ትንሽ ናት፣ እንደምታዋጥ የምጨምረው እንደቆት ደግሞ ታያላችሁ። ይሄን እንዴት አድርጌ እንደማቦካበት ማለት ነው። በጣም እንዳያንስ በጣምም እንዳያንስ ብዙም ደግሞ እንዳይበዛ። ከሚራው ሲበዛ ጉዳቱን ልንገራችሁ። አንደኛ ቶለ ኩፍ ብሎ ያለ ወቅቱ ይፈስባችኋል ሊጡ ማዘጋጀት በመሀል ያስፈልገዋል ሰው ማለት ነው አንደኛ እሱ ነው ሁለተኛ ነገር ደግሞ እንጀራው አይጣፍጣችሁም ሆድ ይነፋል ሰላም የለውም ሌላው ደግሞ ይሄ ነው ማለት ነው ዱቄቱ በጣም አሪፍ የሚሆነው ይሄ ነው የዴጋሊት እንጀራ ነው የሚመስለው እንዳያችሁት ማለት ነው ይሄ ዱቄት ካገኛችሁ ይህን ብትጠቀሙ መልካም ነው ዱቄት አትመሱ እኔ ዱቄት ማመስን አልደግፍም ለምንድን ነው ይሄ አሁን ተዘጋጅቶ በሸሪካ በቃ ካላስ ጃኢዝ ነው። ምንም የሚያስፈልገው ነገር የለም። እኛ ግን ዝም ብለን በመሀይምነት እናምሰውና ወዲያችንን እንዲያመን ጨጓራችንን እንዲያመን ልባችንን እንዲያመን እናረገዋለን ማለት ነው። ስለዚህ አያስፈልገውም መታመስ። እሺ፣ ሌላው ደግሞ ውሃ ሞቅ ያለሁኝ ውሃውን ማሞቅ ያለባችሁ በጣምም እንዳይፋጅ በጣምም ቀዝቃዛ እንዳይሆን። እኔ ለምሳሌ ከሀገራችን ውሃ ሙቀን ሸዋር ስንወስድ አረ ሞቅ ብሎብኛል፣ ትንሽ ውሃ ጨምርልኝ። ሰውነታችን ላይ ፈሰስ አድርገነ ሲበላነ አረ ሙቋል፣ ትንሽ ውሃ ጨምርልኝ የምንለው ቀድር አለ አደለ? እንደዛ ነው መሆን ያለበት። ያኔ ለብም አይደለም ጠይ፣ ሙቅም አይደለም እንዴት ላስረዳችሁ? ብቻ ትንሽ ፈጀት የሚያደርግ ማለት ነው ጠይ። ከሰውነታችን ቆየት ቢል ፈጀት እንዲያደርግ ታረጉታላችሁ ማለት ነው ጠይ። ከዛ አሁን እንዴት እንደምታደርጉ ደግሞ አሳያችኋለሁ፣ ጠብቁኝ። አሁን ከሚራይን በዚህ መልኩ በጥብጫለሁኝ። ይኸው ትንሽ ውሃ ጨምራችሁ በዚህ መልኩ በደንብ እስኪጠፋ ድረስ ትበጠብጥታላችሁ ማለት ነው። ጊዜትን አስር ደቂቃ መጠበቅ ምናምን አያስፈልግም። ወዲያው ነው ዝም ብለህ ቢስሚላህ እና ወይም ዝም ብለሽ ማለት ነው። ወዲያው ዱቄታችንን እንጨምራለን ማለት ነው። አሁን ዱቄቱን ጨምሬ ከጨረስኩኝ በኋላ ወይ እየቀረጽኩኝ ቢሆን እጨምርላችኋለሁ ያው ደግሞ የእንትን ነገር ቢስሚላ ነቀዝ እንዳይኖረው ብዬ ነው ማድሬ እንሻላ ማፊ ሸይ ካለም ደግሞ ችግር የለውም አንድ ሁለት አባ ምናምን ከሆነ አውጥተን እንጥለዋለን ይህ ኒዕማ ነው አይደል እሺ በጣም ብዙ ነው የማደርገው እንሻላ ታዩታላችሁ ማለት ነው ብስሚላ እንግዲህ ከሚራይቱን አይታችኋታል ዱቄቱንም መገመት ትችላላችሁ እናንተ ማለት ነው ምን ያህል ዱቄት እንደተጠቀምኩ ለዛች ከሚራ ማለት ነው በቃ እናንተ ብዙ መስራት ትችላላችሁ፣ ትንሽም መስራት ትችላላችሁ። ብቻ ግን ያው እንግዲህ አእምሮ አለን፣ ሁላችንም መመጠን ነው። እኔ በዚህ ልክ ከተጠቀምኩኝ፣ እኔ ደግሞ በዚህ ልክ እጠቀማለሁኝ ብላችሁ በራሳችሁ መጠን ማድረግ ትችላላችሁ ማለት ነው። ዱቄታችሁ ከዚህ አነሰ ከሆነ ከሚራውንም ከዚህ ታሳንሱታላችሁ ማለት ነው። እንደዛ ነው ማድረግ። በነገራችን ላይ ከመጀመሪያው አንስታችሁ ካያችሁት በጣም ቀላል ነው፣ በጣም ቀላል ነው። እኔ ወጥ መስራት እንትን ይለኛል እንጀራ ከመጋገር ይልቅ ማለት ነው። ወጥ መስራት ይከብደኛል ጠይ ስለለመድኩት እንደሆን አላቅም። እሺ አሁን ይበቃናል መሰለኝ። እንግዲህ ይሄ በግምት በግምት ሁለት ኪሎ ተግማሽ ይሆናል ማለት ነው። አይታችኋት አላ አደለ? እንትኒቱን ከሜራዊቱን አይታችኋት አላ አደለ? በቃ አሁን ይሄ በግምት ሁለት ኪሎ ተግማሽ ይሆናል ብዬ አስባለሁ። ከዛ እንደዚህ ካደረጋችሁ በኋላ አሁን ስትጀምሩ ማብካት ስትጀምሩ እንዳይበላሽባችሁ በኋላ፣ አንደኛ ጠንካራ መሆን የለበትም። ለኩብዝ የምንጠቀመው አቦካክ መሆን የለበትም፣ ውሃ አጠቃቀማችን ማለት ነው። ታዲያ መቅጠንም የለበትም፣ መካከለኛ ነው መሆን ያለበት። አሁን ለወስ ለወስ ላርገውና አሳያችኋለሁኝ ማለት ነው። ጠብቁኝ አሁን እንደዚህ እንዲያላሁን ብናቦካው ይበላሽብናል። ይ እንደዚህ እንዲያላሁን ይዋሃድ ያል ችግር የለውም ዱቄቱ ጋር ነገር ግን ይበላሽብናል ማለት ነው። ስለዚህ ምን ማድረግ አለብን? ውሃ ጨምረን እንዳይቀጥነን ከሀገራችን ቂጣ አለ፣ ዝም ብላ ቶለፍ በፍጥነት የምንጋግረው ማለት ነው። እንደዛ ነው መሆን ያለበት። እንደ ኩብዝ ካደረግነው በኋላ በጣም ነው የሚበላሽብነ ማለት ነው። አሁን ውሃ ጨምርበትና እንዴት እንደሆነ አሳያቸዋለሁ። ይጠብቁት አሁን እውት በደንብ ጠይ እውት ያችሁት አይደለ? ይሄው እንደዚህ ነው መሆን ያለበት። እንደዚህ ከሆነላችሁ በኋላ ማለት ነው። ይሄው እንደዚህ ማለት ነው። እንደዚህ እንደዚህ ከሆነላችሁ በኋላ አሁን በደንብ ማሸት አለባችሁ። በደንብ በደንብ አድርጋችሁ ማሸት አለባችሁ። ከዛ እኔ በደንብ ልሸውና ከዛ ውሃ ደግሞ ምን ያህል ምን ያህል እየጨመርኩኝ እንደማቀጥ ነው በደንብ ታያላችሁ ማለት ነው። አሁን ይሄው እንደምታዩት በደንብ አሽቼዋለሁኝ ማለት ነው። ይሄን አሁን የምታበላሹት ምን ካረጋችሁ ነው? ውሃ በደንብ ዝጥር አድርጋችሁ እንለውሳለን ካላችሁ እናቦካለን ካላችሁ ላስ ተበላሸ፣ በቃ ፋይዳ የለውም። ይኸው አሁን ውሃ አልቆብኝ ድጋሜ ውሃ ሙቅ ያለሁኝ ማለት ነው። ጠይብ አሁን ይሄ ምንድን ነው የምታረጉት ማለት ነው። ቆይ በቃ በዚህ እንግዲህ በኋላ አጥበዋለሁኝ። እሺ ኤት ይሄ ያለ አይደለ፣ ትንሽ ትንሽ ውሃ በቃ እንደዚች እያደረጋችሁ በጣም በትንሿ እየጨመራችሁ ውሃ እስከሚጠፋ ድረስ በደንብ አርጋችሁ መለወስ ይ ማብካት በደንብ ማብካት ስል ይደብረኛል። በነገራችን ላይ ይ ከዛ ይችን ውሃ ጨመርኩኝ አደለ በደንብ አድርጌ፣ አሁን ደግሞ እስከሚቀላቀል ድረስ ከውሃው ጋራ በደንብ አርጌ አቦካዋለሁኝ ማለት ነው። ከዛ ደግሞ መልሼ እመጣለሁ። እዚ ጋ ነው በጣም ጥንቃቄ ማድረግ ያለባቸው። ይሄን ውሃ እንዳታበዙ፣ አደራችሁን አደራችሁን በቃ ክስር ነው የምትሉት ጭራሹንም፣ በቃ እንጀራማ አይመስልም ነው የምላችሁ። ቁልጣ ቁልጥ ይሆንና ማለት ነው፣ በቃ ሀባ ሀባ ይሆናል። ላስ በቃ ጋግራ በልታችሁ አይጣፍጥ አይታችሁት አያምር፣ በጣም ነው የሚያስጠላው ማለት ነው። ስለዚህ በጣም ታጋሽ መሆን ይኖርባችኋል። እያደባለቃችሁ በደንብ አርጋችሁ፣ ትንሽ ውሃ እየጨመራችሁ በደንብ እያደባለቃችሁ ነው መስራት፣ በደንብ አርጋችሁ ማለት ነው። አሁን እኔ ይህን እንግዲህ ውሃ እየጨመርኩኝ እያቀጠንኩ፣ ውሃ እየጨመርኩ እያቀጠንኩኝ መጨረሻ ላይ ከምን እንደደረሰ አሳያቸዋለሁኝ እንዴት ሆኖ ቁልጣ ቁልጥ ሳይኖረው አሪፍ ሊጥ እንደሚሆን አሳያቸዋለሁኝ ማለት ነው። ጠይብ አሁን በመሀል ቀረጻ እያቆምኩ ነው እንትን ያልኩት፣ ይሄው ከምን እንዳደረስኩት ተመልከቱ። አሁን እስከዚህ ድረስ ለማንጣት ቢያንስ እያቋረጥኩኝ ሶስት ጊዜ የሚሆን ውሃ ጨምሬያለሁኝ ማለት ነው። ጠይብ ስለዚህ በጣም መታገስ ይኖርባችኋል። ማብካት ከጀመራችሁ በኋላ ዱቄት መጨመር የሚባል ነገር አይሰራም። ጠይብ ዱቄት ከጨመርኩበት አሁን ይሄ ፋላስ ይባላሻል ማለት ነው ይ ስለዚህ ደግሞ በደንብ ላቅጥንና ላቋርጥና ቀረፃየን በደምብ አቅጥኒ ደግሞ አሳያችኋለሁኝ ማለት ነው። አሁን ይሄን እዚህ ድረስ ለማድረስ ቢያንስ አሁን አቁሜ ከጀመርኩኝ በኋላ ማለት ነው ቢያንስ ሶስት ጊዜ ውሃ እየጨመርኩኝ ማለት ነው ይ አሁን ለምሳሌ ከዚህ ላይ ምን ያህል ውሃ እንደሚጨምር ላሳያቸው ግን በሊጥጀ በጣም አበላሸሁት። እንትን አደራጀዋለሁ በኋላ ኢንሻአላ። ለእናንተ እንግዲህ ችግር የለውም። እሺ አሁን ይሄ አለ አይደለ፣ እምጨምረው ውሃ ተመልከቱ። በቃ ከዚህ በላይ ጨምር ያሁን እንትን ላለሁኝ ካልኩኝ በፍጥነት አቀጥናለሁኝ ካልኩኝ ይበላሽብኛል። በቃ እንደዚህ ጨምርኩኝ አይደለ፣ ይሄ እስከሚጠፋ ድረስ በደምብ አቀጥናለሁ። ከዛ ደግሞ ድጋሚ ይጨምራለሁኝ ማለት ነው። ጠብቁኝ። ይሄው ደግሞ እስከዚህ ድረስ ለማንጣት ቢያንስ እስከ ሶስት እስከ አራት ጊዜ ውሃ ተጠቅም ያለሁኝ ማለት ነው። አያችሁ በጣም ትግስት ያስፈልጋል ማለት ነው። ስለዚህ በጣም ትግስት ያስፈልጋል። ታግሳችሁ ነው መስራት ያለባችሁ ማለት ነው። አያችሁ አሁንም ትንሽ አስፈልገዋል። በደንብ አድርገን አንድ ጊዜ ነው ማቅጠን ያለብን ማለት ነው። ግን በጣም ከቀጠነ እንትን አይልም። አንደኛ ስንጋግር ሊጡ በጣም ይበዛብናል። በነገራችን ላይ ነቀዝ አለ። ብዙ አይደለም ግን በመሀል በመሀል እየለቀምኩኝ ጨረስኩት፣ መሰለኝ አሁን የለም። ያው ለዚህኛ ብዙ ጉዳያችን አይደለም፣ ምክንያቱም ከሀገራችን ስንኖር ከጉድጓድ አውጥተው እህሉን ከነቀዝ ለይተው አስፈጭተው ስለሆን እያበሉ ያሳደጉን፣ ለእንደዚህ ያለው ብዙ አንኮፈስም። አይደለም ያው እንትን እንዳትሉ ብዬ ነው፣ እንዲያፎግሩ ብዬ ነው። አሁን ይሄ ኒዕማ ነው። አራት አምስት እንትን ነቀዞች ተገኙ ብለን አንዴፋውም። አይደለም። እሺ ስለዚህ ችግር የለውም ማለት ነው። ነገር ግን ማስወገድ ያስፈልጋል። እሺ ጠብቁኝ። አሁን ደግሞ ከዚህ በላይ በደንብ ላቅጥንና ደግሞ መጣሁ። እሺ በመጨረሻም በዚህ መልኩ አብኩተን ጨርሰናል ማለት ነው። ይሄው እንደምታዩት ምንም አይነት ቁልጣ ቁልጥ የለውም ማለት ነው። አንዳንድ የቀሩ ነቀዞች ካሉ በኋላ ለቅማቸዋለሁ በደንብ ማለት ነው። በቃ አሁን እንግዲህ በዚህ መልኩ ጨርሻለሁኝ። ይሄው እንደምታዩት ማለት ነው። ከዚህ በላይ ካቀጠናችሁት በኋላ ስትጋግሩ በጣም አስቸጋሪ ነው የሚሆንባችሁ። እንጀራው ስስ ይሆናል። ከዛ ደግሞ ሊጡ በጣም ይበዛባችኋል። በቃ ዝም ብላችሁ ንፋስ የሚወስዱ እንጀራ ስትጋግሩ መዋል ነው ማለት ነው። ስለዚህ ከዚህ በላይ መቅጠን የለበትም። ይሄው እንደዚህ አርጋችሁ ጃኢዝ ካደረጋችሁ በኋላ ይ አሁን ይህን ሊጥ ኩፍ እንዳለ ከጋገርኩት ይህም ሁላ ልፋቴን ገዴል አስገባሁት ማለት ነው። ይም ሶስት አራት እንጀራ አሪፍ ሆኖ ይወጣልኝና ከዛ መጨረሻ ላይ ዝም ብሎ ሰተቶ ሰተቶ ይመስላል ያስጠላል ማለት ነው። እንጀራ አይሆንም ማስለኝ ቂጣ ነው የሚሆነው። ስለዚህ በጣም ትዕግስት ማድረግ ይኖርብኛል ማለት ነው። ከሚራውን ቅድም ትንሽ ስላደረግኩት ችግር የለውም አይፈስብኝም። በቃ አሁን እገጥመዋለሁኝ። ትተኙም ከሆነ ትተኛላችሁ፣ ስራም ከሆነ ስራችሁን ትሄዳላችሁ። የሚያስፈልገው ብቻ ሸፋጣ ራሱ መሸቀል የለባቸውም። ለምሳሌ ይሄን ይመጥበህ ያለ ሙከየፍ ምናምን የለም። ይሄን ሽባኩን እዘጋለሁኝ፣ ሸፋጣውን እዘጋዋለሁኝ፣ በሩን እዘጋዋለሁ። ሙቀት ነው ማለት ነው። ላስ ዙሁር ስነሳ ኢንሻ አላህ ቢኢዝኒላህ እንዴት እንደሚሆን አሳያቸዋለሁ። ዋናው ዋናው እንደዚህ አድርጋችሁ ካቦካችሁ በኋላ በዋነኝነት መሆን ያለበት ምንድነው፣ እስከሚቦካ ድረስ መታገስ አለባችሁ። ሲቦካ ደግሞ መልኩ ምን እንደሚመስል አሳያችኋለሁ። ቦክቶ መበላሸትም የለበትም፣ ቆይቶ ማለት ነው። ሳይቦካ መጋገር የለበትም። መልኩ ምን እንደሚመስል በደንብ አድርጌ አሳያችኋለሁ በኋላ ። አሁን የሚያስፈልገው ምንድን ነው? ዳርዳሩን በደንብ እጠርጋለሁኝ። ጽድት ካደረኩኝ በኋላ ትንሽ ጥረጨው ከላይ ነሰንስበትና ገጥሚያ ኖረዋለሁኝ። ወንዶች የቅድም እንደነገርኳችሁ ሚስቶቻችሁ ረዲያት ወንድ ልደ ሀማጀት ዲያ እንደ ወደ ውጭ ሲሄድ ነው እንጂ ምናምን እሚል አመለካከት ላይ ከሆነ ያሉት እንኳን እንደዛ ሊጥ ማብካት አይደለም ሊጥ ባለበት አካባቢ ዞር እንዳትሉ ማለት ነው። እንደገና ደግሞ ሴቶች ንቁ፣ እንደዚህ አይነት ባህሪ ላይ ውጡ። ከእናቶቻችን አንዳንድ የምትወርሷቸው ባህሪ አሉ። በቃ ይሄ ለምሳሌ የሆኑ አጅነብ ያልሆኑ ሰዎችን መካዴም አጅነብይ እንዳትካድሙ ያገኛችሁት ኑ ግቡ አይደለም። በቃ ሴቶች ምናምን ሲያልፉ ለምሳሌ አጋሊት እንዴት ዋላችሁ ደህና ናችሁ ወይ ደህና ከርማችኋል ሲሉ ኑ ግቡ ኑ ቡና ጠጡ ማለት ሴቶችን ነው ያልኳችሁ ወንድ ልጅ ሊጋብዙ አይደለም እነሱን መጋበዝን ቡና ማጠጣትን ይህን ከእናቶቻችሁ ውረሱ ችግር የለውም በጣም ደስ የሚል ነገር ነው ጠይብ ግን ከእናቶቻችን እንደዚህ አይነት ነገሮችን አትውረሱ ይሄ ኋላ ቀር ሆኑ ወንድ ልጅ ሲመታይ ነው እንጂ ወንድ ልጅ እንደዚህ ሲያረግ ነው እንጂ ወንድ ልጅ ወዴ ዱር ሲሄድ ነው እንጂ ምናምን አዎ ወንድ ልጅ ውጭ ስራ ነው ዋና ስራው ውጭ ነው ለምሳሌ ውጭ ስራ እያለው ቤት ስራ መስራት የለበትም ቤት ስራ የሴት ነው ነገር ግን ሴቷን የሚያሸንፋት ከሆነሳ አንድ ባል ሚስቱ በስራ በጣም ተወጥራ ልጆች አንዱን በዚህ እያለቀሰኝ አንዱን አጥብታ አንዱን ወዲያ ጥላ አንዱን እንዲያርጋ የምትል ከሆነ አቦ እነዚህ ልጆች ሰብስብና ወዲያ ዝማ ስብልልኝ ማለት አይደለም ወይ ልጆቹን ያዝ ወይ የሆነውን ስራ አገዛት አለቀ ግን ትንሽ እንጀራ ጉንብስ ብሎ እንኳን ማስፋት ስለሚከብድ ቁጭ እያላቸው አስፉት ወንዶች ማለት ነው ጉንብስ ማለት ትንሽ ይደብራል ይቅርታ ስለዚህ በቃ ወጥሽ ፈሰሰልሽ ምናምን አይሰራም። ያኪ ወላሂ ሚስትህን የሆነ ማገዝ ያለብህን ነገር እገዛት ማለት ነው። አላህ ስብሃነሁ ወተዓላ ከዲጋጎች አድርጉና፣ ያው እንግዲህ አሁን ደሞ እተኛለሁኝ እኔ አሁን ሸዋሮ ስጄ ምናምን ለሽላለሁኝ። ዙር እንገናኛለን፣ ሊጣችን ሲወቃ አሳያችኋለሁኝ። እና እንደነገርኳችሁ ቪዲዮ ጀምራችሁ እየቆራረጣችሁ አይታችሁ ውሸትህን ነው ያላችሁኝ ከሆነ ካላችሁኝ እንጣላለን። የምርነኝ ነው እምላችሁ ከመጀመሪያው አንስታችሁ እስከዚህች እስካሁኑ ሰዓት ድረስ እስከ መጨረሻው ድረስ በደንብ በጥሞና አዳምጣችሁ ሞክሩት። በጣም ቀላል ነው። በጣም እኮ የሚገርም ተአምር ነው። እንጀራ ልጋግር ሰውጣ ይሄን አገኘሁት ማለት ነው፣ ከበሩ ላይ ተንጠልጥሎ። እሺ አሁን ጓደኛ ወጥ ሰርቶ እንጀራ እንድንበላ እየጠበቀኝ ነው። እኔ መሰለ ሲሳይ መጣ። አሁን ምንድ ነው እኔ የማረገው? ብቻ ማን እንዳኖረው አላውቅም። አላህ ጀዛውን ይክፈለው፣ ያ ረብ አልዓለሚን አላህ ሪዝቁን ያብዛለት። ሱብሃነላህ አያችሁ ግን፣ ወላሂ ራህማ እኮ ነው። ሳኡዲዎች ወላሂ ማሻአላህ ተባረከላ። ገና እንቅልፍ የተነሳሁ ነው። እስኪ የእኔን እስተርሀለ አሳያችሁ። ነገሩ አብዛኛዎቻችሁ ታውቁታላችሁ። ቤተሰብ አይደላችሁም ወይ እ አሁን እንግዲህ ሊጣችንን ልናየው ነው ኢንሻአላህ። አሪፍ ሆኖ ቦክቶ እንደሚሆን ባለሙሉ ተስፋ ነኝ። ስንት በር ከፈትኩ መሰላችሁ? አሁን ከተነሳሁ የራሴን በር ከፈትኩ፣ ትልቁን በር ከፈትኩ፣ ይሄን በር ከዛ ደግሞ ይሄን በር ከፈትኩ። በመጨረሻም ሜዲስቱን በር ከፈትና አሳያችኋለሁ ማለት ነው። ቢስሚላህ ቢስሚላህ፣ ወቅቱ እንደሚሆን ተስፋ አለኝ። ቢኢዝኒላሂ ተዓላ ቢኢዝኒላሂ ተዓላ። ቢስሚላህ። ታያችሁ እንዴት እንደማረበት ተመልከቱ ብቻ ነው የምላችሁ። አሁን እንግዲህ ይሄ ኩፍ ማለቱ ብቻ በቂ አይደለም። ታውታላችሁ እንደዚህ ይኸው አያችሁት አይደለ? በቃ አሁን ምርጥ እንጀራ ነው የሚሆነው ይሄ ማለት ነው። ሰዓት ምናምን ማወቅ ማየት አያስፈልግም። ሰዓት አይደለም ማየት ያለባችሁ፣ መልኩን ነው ማየት። አያችሁ አይደለም? እንደዚህ ብሎ ካገኛችሁት በኋላ አሁን ሁፍ ብሎ ምናምን እርፍ ብሏል ማለት ነው። ከዛ ምን ይሆናል ላሁን ያለው ይጠቁራል፣ ከውስጥ ደግሞ ነጭ ይሆናል ማለት ነው። አያችሁት ይሄ በቃ አሁን እንግዲህ ታውት አላችሁ የሚሆነውን እንጀራ እንሻ አላ ብቻ። አሁን እኔ በጣም ተወዛ ግብ ያለሁኝ ይህ መሰለ ዲጃጂ ሲሳይ ሳላስብ አብሬ ላይ አገኘሁት ይ ጓደኛ ጋ ነው የምሄደው። ቃሌንም አላፈርስም፣ ቃሌን አላፈርስም ኢንሻላህ። ባይሆን ይዤው ላይ ይችላል ነገሩ ራቴን ራቴን። እሺ አሁን እዚህ ጋር ተመልከቱ። መሰረታዊ ነው ሳጅ በነገራችን ላይ ይሄ እንደምታዩት ደንደን ያለ ሳጅ ነው። እንደ ምሳሌ ላሳያችሁ። አሁን ለምሳሌ ይሄ ሳጅ አለ። በዚህ አሁን በጣም ስስ ነው እንደምታዩት፣ በጣም ስስ ነው። በዚህ አሁን እንጀራ መጋገር አይታሰብም። እንኳን ሊጋገር ቀርቶ አይደለም ማለት ነው። ስለዚህ ግዴታ ነው ደንደን ያለ ሳጅ፣ እንደዚህ ወፍራም ሳጅ ግዴታ ነው ማለት ነው። ይህን ደግሞ በየሁሉም እንጀራ ስትጋግሩ ማሰስ ምናምን እንደ ሀገራችን ጣዲያ አይጠበቅባችሁም። አንድ ጊዜ ብቻ ውሃታን ፈቀፍቁበታላችሁ፣ ትንሽ ጥረጨው አድርጋችሁ ከዛ ትድፉታላችሁ። ከዛ በኋላ ዝም ብላችሁ መላፍ ነው። አገጋገሩን ደግሞ አሳያችኋለሁን። አሁን ይሄ ሊጥ በደንብ አድርጋችሁ ትመቱታላችሁ ማለት ነው። በደም አድርጋችሁ እንደዚህ ተመጣጣላችሁ ማለት ነው። አያችሁ ሊጡ አሁን ወፈር ያለ ነው። በቃ ቶሎ ቶሎ ነው መጋግረውም አያቆየኝም። እንጀራውም አሪፍ ይሆናል ማለት ነው። ስስ አይሆንብኝም። አሁን ደግሞ ልጋግር እና ላሳያችሁ መሰለኝ። አይመስላችሁም? ጠብቁኝ። እሺ፣ አሁን የመጀመሪያውን እንጀራ ጋግር ያለው መጀመሪያ፣ የመጀመሪያ ይሄን ሳጁን በውሃ ተከፈኩት። ከዛ አሁን ማለት ነው። ታዲያ ትንሽ አንፈቅፍኩት፣ ትንሽ ወይ ትብልበት መልካም ነው። እሱን እንደፋሁን

አእምሮ የትንሽ ወደዚህም ወደዚህ ስለሆነ ነው እንጂ እንደዚ አይበላሽብኝም። በበዝጋጋሪ ነኝ። አእምሮ እንደዚህ አትገጥሙትም። አይኑ በደንብ እንዲተከተክላችሁ ትተውታላችሁ ማለት ነው። ሌላው ነገር ደግሞ እንጀራ አይን እንዲያይወጣ የሚያደርገው ነገር ለምሳሌ፣ አንዴ እንደዚህ ብላችሁ ሄዳችሁበት አለ አሽከርክራችሁ፣ አንዴ ሄዳችሁበት መልሳችሁ ከደገማችሁ አይን ማፊ። ስለዚህ ሊጡ ከበዛባችሁ ራሱ እንትን ማለት ነው ያለባችሁ። ይሄው እንደምታዩት በጣም የሚያምር እንጀራ ሆኗል ማለት ነው። እንደዚህ ልክ ሊጡ ጥፍት ሲል ግጥም ታደርጉታላችሁ፣ ከዛ ታወጣላችሁ ማለት ነው። ይኸው ይሄ ትንሽ ቃቃ ብሎብኛል። ሁሉንም አሁን ይሄን እስከሚሞላ ድረስ ከጋገርኩኝ በኋላ አሳያችኋለሁኝ ማለት ነው። የትም እንዳከሉ እንጀራው ካማራችሁ ላይክ አድርጉ፣ ካላማራችሁ ግን ቢያንስ ፎሎ አድርጉኝ ማለት ነው ማን ነው ሰብስክራይብ አድርጉኝ። ይሄው አሁን ሳጁ በውሃ ሰላም ፈጠርኩት። ይሄው በቃ ከእዛው ምን ይገሩ ወዲህ እዚህ ማምጣት ምናምን አይጠበቅ ብዙ እንታይ ብስሚላ ማዞሪያ አያስፈልግ ምን አያስፈልግም። ግን እንጀራ ስናይ አፋችንን ምናምን የሆነ ነገር አክት ያሳያል ከእንጀራው ጋር ማለት ነው እና ያጋጥማል። እንግዲህ ብዙ ኔና አትከታተሉ። አሁን ነው ከእንቅልፍ የተነሳት እንጀራ። እንጀራውን ብቻ ነው ማያት እንግዲህ በምታዩት መልኩ እንደዚህ ጋግረዋለሁኝ ማለት ነው። በነገራችን ላይ ሊጡ ሲቀጥንና ሲወፍር ልዩነቱን ላሳያችሁ። እዚህ ጋር ያለውን እንጀራ ተመልከቱ። ሊጡ ሲቀጥን፣ ወፈር ሲል ደግሞ ይሄን ይመስላል ማለት ነው። ስለዚህ ደስ ባላችሁ ዲዛይን መስራት ትችላላችሁ። እንግዲህ ቃል ክቡር ነው ብዬ ወደ ጓደኛ እየሄድኩኝ ነው የምታውት እንጀራ ይዤ ማለት ነው። አሁን እሱ ወጥ ሰርቶ እየጠበቀኝ ነው። ምን እንደሰራ አላቅም። እዛው ደግሞ ሄደን አብረን እናየዋለን ማለት ነው። ሰፈራችን ይህን ይመስላል። እንግዲህ መሻላ ተባረከላ ውጭ ሰውን ጠቆርኩኝ። እናንተ የቅድም ኮ ትንሽ ፈገግ ብዬ ነበር። እና እኛም አላሁ ስብሃነሁ ወተዓላ አገራችንን ሰላም አድርጎልን ሪዝቃችንን አብዝቶልን ይሄን ይሄን የመሰለ ኢማራ ምን ምን ገነባ ያድርገን ያ ረበል ዓለሚን። ያው ጓደኛ የማሻአላ ይሄን የመሰለ ወጥ ሰርቶ ጠበቀኝ። እንግዲህ እንደምታዩት እንጀራችንን አጣጥመን እንበላለን። መሻላ ተባረከላ በሉ በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ለአላህ ብዬ ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ ማለት ነው። ቢስሚላህ ቢስሚላህ፣ ያሰላም ያሰላም፣ ሲልቅ መሰው እንጂ ማሻላህ እያላችሁ እሺ